የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ፣ ሰላምታችን በእያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ ማረስት ዜናዎችን አስቀድማለሁ። በአፋር ክልልና በትግራይ ክልል አዋሳኝ የተፈጠረው ወታደራዊ ውጥረት እንደቀጠለ ነው። በትላንትና እለት በከፈቱት ተኩስ የትግራይ ሰራዊት አባላት የትግራይ ሰላም ኃይል ይዟቸው የነበሩ ቦታዎችን በአፋር ክልል ገብተው መቆጣጠራቸው ሰምቷል። የህወሀት ቡድን ስድስት የአፋር መንደሮችን በጉልበት ተቆጣጥሯል፣ ሲል የክልሉ መንግስት ክሱን ያቀረበ ሲሆን የቀድሞ የህወሀት ምክትል ሊቀመንበርና የአሁኑ የአብይ አህመድ አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ ሻቢ አጀንዳ ነው ያሉትን ይህንን ድርጊት በመፈጸም ቀንደኞች ሜጀር ጄኔራል ፍስሐ ኪዳኑና ሜጀር ጄኔራል ዮሀንስ ወልደ ጊዮርጊስ ናቸው ብሏል። በሌላ በኩል የትግራይ ኃይሎች 15 ኪሎ ሜትር ዘልቀው ወደ አፋር ክልል መጋሌ ወረዳ ገብተዋል ሲሉ ደግሞ የወረዳዋ ዋና አስተዳዳሪ ዛሬ ተናግረዋል። በዝርዝር እንመለከተዋለን። በአማራ ክልል ምዕራብ ጎንደር መተማና ሰሜን ወሎ የተለያዩ አካባቢዎች በከባድ መሳሪያ የታገዘ ውጊያ መቀስቀሱ ተሰምተዋል። የአገዛዝ ጦር በበኩሉ ባህር ዳር ከተማ ዙሪያ ከፋኖ ኃይሎች ጋር ውጊያ ማድረጉን አስታውቋል። በሌተናል ጄኔራል ብርሃኑ በቀለ የመራው የሰሜን ምዕራብ እዝ አመራሮች በኩላቸው በብዙ ችግሮች ምክንያት እየፈረስን አሳሳቢ ደረጃ ላይ ደርሰናል በሚል መገምገማቸውን ለኢትዮኒስ የደረሰ መረጃ አጋልጧል። በዝርዝር እንመለከታለን። የሶማሊያ መከላከያ ሚኒስቴር ሚስጥራዊ በረራ ከሶማሊያ ግዛት ወደ ሱዳን መደረጉን አረጋገጠ። የሶማሊያ መከላከያ ሚኒስትር አህመድ አሊም ፈቂ እንደገለጹት ከሆነ ከሰሜን ምስራቅ ፑንትላንድ የጦር መሳሪያ የጫነ የማንነቱ ያልታወቀ አውሮፕላን ትላንት ወደ ሱዳን ተጉዟል ተብሏን። ይህም አነጋጋሪ ጉዳይ ነው። በዝርዝር እንመለከተዋለን። በሩሲያና እና ዩክሬን ጦርነት ቅጥረኛ ወታደራዊ ኃይሎች ከተቀላቀሉ 17 ዜጎቹ የአደጋ ጊዜ ጥሪ እንደደረሰው የደቡብ አፍሪካ መንግስት አስታውቋል። ከ20 እስከ 39 አመት ይሆናሉ የተባሉ ደቡብ አፍሪካውያኑ በዩክሬን ጦርነት ክፉኛ በተጎዳው ዶንባስ ክልል ይገኛሉ የተባለው። አብራችሁን ስትቆዩ እነዚህን ኃይሎች ትሰማላችሁ። መልካም ቆይታ እንዲወላችሁ ደግሞ እንመኛለን። በአፋር ክልልና በትግራይ ክልል አዋሳኝ የተፈጠረው ወታደራዊ ውጥረት ዛሬም እንደቀጠለ ነው። በትላንትናው ዕለት የትግራይ ኃይሎች በከፈቱት ተኩስ የትግራይ ሰራዊት አባላት የሰላም ኃይል ተብሎ የሚጠራው ኃይል ይዟቸው የነበሩ ቦታዎች ተቆጣጥረዋል ተብሏል። የህወሓት ቡድን ስድስት የአፋር መንደሮችን በጉልበት ተቆጣጥሯል ያለው ደግሞ የአፋር ክልል መንግስት ነው። በሌላ በኩል አሁን ላይ የአብይ አህመድ አማካሪ ሆነው የሚያገለግሉትና የቀድሞ የህወሓት ምክትል ሊቀመንበራቸው ጌታቸው ረዳም ጉዳዩን የሻቢ አጀንዳ ነው ያሉት ሲሆን ሁለት የወታደራዊ ኃይሎችን ጠቅሰው እነሱ ናቸው እያስፈጸሙት ያሉት ማለት ከሰዋል። የትግራይ ሰራዊት አባላት ሰራዊቱን ወጥተው ራሳቸውን የትግራይ ሰላም ኃይል በማለት በአፋር በተራጁ ታጣቂዎች ላይ ትላንት እርምጃ ወስደዋል የተባለው ኢትዮ ኒውስ ከመረጃ ምንጮቹ እንዳረጋገጠችው የትግራይ ሰራዊት አባላት ወደ አፋር ክልል በመግባት የትግራይ ሰላም ሰራዊት ይንቀሳቀስባቸው የነበሩ ካምፖችና መጠነኛ ምሽጎችን አስለቀው ተቆጣጥረዋል ተብሏል። በቁጥጥር ስር የዋሉ ቦታዎች ብዙ ተኩስ ያልተደረገባቸውም፣ ነገር ግን በእነዚህ ቦታዎች መሽገው ወደ ትግራይ ትንኮሳ ያድርጋሉ፣ ከሰሞኑም የጄኔራል ታደሰ ወረደ እንቅስቃሴ ለማስተጓጉል ሞክረው ነበር ብለዋል። የትግራይ ሰራዊት የመረጃ ምንጮች ሰራዊቱ በተኩስና ካለተኩስ በአፋር ክልል ስር ከትግራይ ጦርነት ለመክፈት የተዘጋጁ ኃይሎችን በትኖ ቦታዎችና ከምፖችን ተቆጣጥሯል ያሉ ሲሆን እነዚህ ቦታዎች እስከዛሬ ድረስ በትግራይ ሰራዊት ቁጥጥር ስር ይገኛሉም የተባለው ይህንን ክስተት በተመለከተ ትላንት ምሽት መግለጫ ያወጣው የአፋር ክልል የብልጽግና አስተዳደር የህወሓት ቡድን አፋር ክልል ወሰን ተሻግሮ በመግባት ስድስት መንደሮችን በጉልበት ተቆጣጥሮ ይገኛል ሲል ከሷል። በመግለጫ የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ ራስን ከውጫዊ ጥቃት የመከላከል ኃላፊነት የንወጣለው ምን ያለው ጠባጫሪና ከጥፋቱ የማይማረው ሲል የጠራው የዋት ቡድንን ረቡ ጥቅምት 26 2018 ከምሽቱ አንድ ሰዓት ገደማ በአፈራሩ ተዋደዶች ላይ የከባድ መሳሪያ ተኩስ ከፍተዋል ማለትም ወንጅሏል። ኢትዮ ኒውስ ከአካባቢ ነዋሪዎች እንዳረጋገጠችው የተኩስ ልውጡ የተካሄደው በጄኔራል ታደሰ ወረዳ የሚመራው የትግራይ ሰራዊትና በክልሉ አኩርፎ ከወጣው በጄኔራል ገብረ እግዚአብሔር በየነ ውዲያን ጥሩ በሚመራው የትግራይ ሰላም ሰራዊት መካከል ነው። ነገር ግን በትግራይ ሰራዊት በሞርታርና በዙ 23 ድብደባ ተፈጽሞባቸዋል የተባ

በአፋር ክልል ዞን ሁለት መጋሌ ወረዳ ቶንሳ ቀበሌ የሚገኙ አካባቢዎች ናቸው። የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውና ስድስት መንደሮችን መቆጣጠራቸውን በመግለጽ ዛሬ ከሰዋል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አጣጥሏል። የአፋር ክልል መንግስት የእዋት ቡድን ሲል የጠራው ኃይል በክልሉ ዞን ሁለት መጋሌ ወረዳ ውስጥ በምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ ከፍቶ ተሰጥቷል ማለት ትላንት ምሽት መግለጫ ወጥቶ ነበር። የወረዳው ዋና አስተዳዳሪ የሆኑት አቶ አብዱ ሼክ በራሄ ኡስማን አጎራባች በሆነው የትግራይ ክልል የሚገኘው የቲዲኤፍ ኃይል ከትላንት ረቡዕ ጠዋት ጀምሮ ወደ ቦታ መያዝ እንቅስቃሴ ገብቷል ሲሉ ዛሬ ለቢስ ተናግረዋል። ሙሉ ቀን ያንን ቦታ ይዘዋል። እስከ 12 ሰዓት ህዝቡ እየሸሸነው ታጣቂ ቡድኑ ቦታ እያያዘ ሄዷል። ከዚህ ሁሉ ቦታ ከተቆጣጠረ በኋላ ከባድ መሳሪያ ወደ ህዝቡ መወርወር የጀመረው ምሽቱ ከ12 ሰዓት አካባቢ ነው ሲሉ በክልሉ መንግስት የቀረበውን ወንጀል አጠናክረዋል። ይላም ቢቢሲ የአፋር ክልል መንግስት መንግስት ከምሽቱ አንድ ሰዓት አካባቢ በንጹሀን ያፈራሩቱ አደሮች ላይ በሞርታርና ብዙ 23 ከባድ መሳሪያ ድብደባ ተፈጸመ ማለት ነው ከሶ የነበረው። የአካባቢ ነዋሪዎች በተኩስ ድምጽ ተደናግጠው መሸሹን የሚናገሩት ዋና አስተዳዳሪው አቶ አብዱ ግን ወደ ክልሉ እንቅስቃሴ ያደርገው በጣም ብዙ ኃይል መሆኑን አንስተዋል። የትግራይ ጦርነትን ያስቆሙ የፕሪቶሪያ ስምነት በግጭት አዋጅ በግልጽ ፈርሷል ሲሉ ሆነ ይችላሉ። አሁን ይሄ ነው ሊባል የሚችል አይደለም ሲሉ የታጣቂውን ብዛት በቁጥር መጥቀስ እንደማይችሉ አክለዋል። መጋሌ ወረዳ ከትግራይ ክልል ጋር በአራት ወረዳ እንደሚዋሰን የሚናገሩ አቶ አብዱ እንደዚህ ባለው ግንባር ሁሉ ኃይሉ ገብቷል ይላሉ። የትግራይ ኃይል ስድስትና በዛ አካባቢ መንደሮችን ይዟል ህዝብ መሰብሰቢያ የሚሆኑ ማለት ነው። በቦታ ስፋት ግን ወደ 15 ኪሎ ሜትር ወደ ውስጥ ገብቶ ዘልቋል ይላሉ ዋና አስተዳዳሪው። በታጣቂዎች ቁጥጥር ስር እንደሆኑ የጠቀሷቸው ካርፋቱ፣ አለጉቢ፣ ሚልኪ፣ ጎረአይ፣ ጉላ፣ ዳዲና ዳልጌ የተባሉ መንደሮችን ነው። የክልሉ መንግስት በተመሳሳይ ትላንት ባወጣው መግለጫ እንደዚህ አይነት የቡድኑ እንቅስቃሴ ነው እየተረገብኝ ያለ ከማለቱ ባለፈ ጉጂሌ የሚሉትን ተቀጽለዋል።

ጠቅላይ ኤታማዦር ሹም የሆኑት ፊልድ ማርሻል ብርሃኑ ጁላ ባለፉት ሰኞ ባድረጉት ንግግር በከሃዲነትና በወንጀለኛነት የፈረዱትን የህወሓት ቡድን ጉጅል የሚል ስያሜ መስጣቸው የሚታወስ ሲሆን የአፋር ክልልም ይህን ስያሜ ይጠቅመዋል። ከሰሞኑ የትግራይ ኃይሎች ወደ ጦርነት ሊገቡ ነው የሚል መረጃ ሲያሰራጩ የሰነበቱት የአገዛዙ ሚዲያዎችና ወታደራዊ አመራሮች በትላንትናው ክስተት መደናገጣቸው ነው የተሰማው። በአፋርና ና አማራ ክልል እንዲሁም ትግራይ ድንበሮች የተጠናከረ የድሮን የጄት እንዲሁም የሚግ እንቅስቃሴ ማድረጋቸውም እስከዛሬ ድረስ መቀጠላቸውን ነዋሪዎች ደግሞ ለኢትዮ ኒውስ አረጋግጠዋል። በአፋር ክልል በኩል ከወጣው መግለጫ ውጪ የብልጽግና አገዛዝም ሆነ የትግራይ ክልል ጊዜያዊ አስተዳደር እስካሁን ድረስ በጉዳይ ላይ ግልጽ መግለጫ አላወጡም። የአፋር ክልል በትላንትናው ምሽት መግለጫው ላይ ታዲያ ያዘውን ስብስብ ያለው የህወሓት ቡድን በንጹሃን ላይ የከባድ መሳሪያ ተኩስ ከፍቷል፣ የፕሪቶሪያውን ስምምነትን በግላጭ አዋጅ፣ በግልጽ አፍርሷል ማለት ወንጅሏል። በተጨማሪም ራሴን ለመከላከል የሚያስችል እርምጃ ለመውሰድ ገድዳለሁ ያለ ሲሆን፣ ዛሬ ደግሞ ሚሊሻዎችና ታጣቂዎች በአስቸኳይ እንዲሰባሰቡና እንቅስቃሴ እንዲያደርጉ ጥሪ አድርጎላቸው ማሰባሰብ መጀመሩም ተሰምቷል። በሌላ በኩል ይገባኛል ጥያቄ በሚነሳበትና ወዛ ጋቢ ተብሎ ፕሪቶሪያው ስምምነት በተጠቀሰው የወልቃይት አካባቢ ተመሳሳይ ወታደራዊ ውጥረት መኖሩን የተሰማም በዞን የብልጽግና አገዛዝ ያስታጠቃቸውና ራሳቸውን የማነት ጥያቄ አለን በማለት ያደራጁትና ለዓመታት ሲታገሉ የቆዩት የተከዘ ዘብን ጨምሮ የአገዛዙ ወታደራዊ ኃይሎች እንቅስቃሴ የተጠናከረ ሲሆን የትግራይ ኃይሎች ውጊያ ሊከፍቱ ይችላሉ ከሚል ስጋት የመጣ መሆኑ ተሰምቷል። የአገዛዙ የጦር መሪ ብርሃኑ ጁላ ህወሓት ከፕሪቶሪያ የግጭት ማቆም ስምምነት በኋላ አድርጓቸዋል ያሏቸውን ትንኮሳዎችን፣ ቢባይነቶች ስራዎች ስራዎችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ሲሉም ተደምጠው ነበር። ከጥቅምት 23 2015 በደቡብ አፍሪካ ፕሪቶሪያ ከተማ በፌዴራል መንግስቱና በዋት ተወካዮች መካከል የተፈረመውን የግጭት ማቆም ስምምነት በትግራይ ክልል ሁለት አመት ሲካሄድ የቆየው እንደ ማፋሳሽ ጦርነት እንዲቋጭ ያደረገ ነበረ። ቢሆንም በአሁኑ ሰዓት ግን በሁለቱ ወገኖች በኩል ስምምነቱን በመጣስና ባለማክበር እየተወነጃጀሉ ለሰፊ ጦርነት ዝግጅት እያደረጉ እንደሚገኙ ታውቋል። የዚህ ስምምነት መታሰቢያ ሶስተኛ ዓመት በማስመልከት የአውሮፓ ህብረት የህብረቱ አባል ሀገራትና ኖርዌይ ባለፈው እሁድ ባወጡት መግለጫ በፕሪቶሪያው ስምምነት ፈራሚዎች መካከል ፖለቲካዊ ውይይት ከመጪው ምርጫ በፊት መልሶ እንደሚጀመር ጥሪ አቅርበው ነበር። የአሜሪካ መንግስት ሴኔት አባላት የሆኑትና የውጭ ጉዳይ ቋሚ ኮሚቴ አባላትም የአሜሪካን ጥቅም የሚያስጠብቅን የተባለውን ይህን ስምምነት እና በዓለማችን እጅግ አስከፊ የነበረውን ጦርነትን ያስቆመውን ውል ማክበር ይጠበቃል ማለት አሳስቧል። ይህ ጥሪ ከቀረበ ከሁለት ቀናት በኋላ መግለጫ ያወጡ ያፋርቅ የመግባባት ቡድን የክልል ወሰኑን ተሻግሮ ከፈጸመው ድርጊት በአስቸኳይ እንዲቆጠብ አሳስባለሁ ያለ ሲሆን ቡድኑን የማያደርግ ከሆነ ግን የአፋር ክልል መንግስት የዜጎቹን ደህንነት የመወሰንና ክብር የማስጠበቅ እንዲሁም ራሱን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነት አለበት ብሏል። ከዚህ ማስጠንቀቂያ አንድ ሰዓት ገደማ አስቀድሞ በማህበራዊ ስር ገጾች የተሰራጨው የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ መልእክት በአፋር ክልል እየተካሄደ ያለው የፌዴራል መንግስትን ወደ ግጭት ለማስገባት የሚደረግ ሙከራ ነው ማለት፣ አቶ ጌታቸው ረዳ ግጭቱ የሚያመጣውን አደጋ ሳይሆን ብልጽግና መንግስትን ሲከላከሉ ታይተዋል። አቶ ጌታቸው ረዳ ለዚህ ድርጊት ተጠያቂ ያደረጉት በመልእክታቸው ኋላ ቀር ሲሉ የጠሩትን ቡድን ነው። የቀድሞ የህወሓት ምክትል ሊቀመንበርና የአሁኑ የአብይ አህመድ አማካሪ ጌታቸው ረዳ የሻዕቢያ አጀንዳ ያሉትን ድርጊት በመፈጸም በቀንደኛነት የወነጀሏቸው ሜጀር ጄኔራል ፍሳ ኪዳን ወይም ፍሳ ማንጁስና ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ ወይም መዲድ ናቸው። አቶ ጌታቸው ከትግራይ ጊዜያዊ አስተዳደር ፕሬዚዳንትነታቸው ከመነሳታቸው አስቀድሞ ከስራ ካገዷቸው ከፍተኛ የጦር መኮንኖች ውስጥ እነዚህ ሁለት ተጠቃሽ ነበሩ። አሁን ላይ ታዲያ በአጠቃላይ ባለው ችግር የተነሳ አካባቢው ላይ ከፍተ ከፍተኛ ወታደራዊ ውጥረት የተፈጠረ ሲሆን የፌዴራል መንግስቱም ሆነ የትግራይ ክልል አስተዳደር እስካሁን ድረስ ያሉት ነገር የለም። በአማራ ክልል ምራብ ጎንደር መተማና ሰሜን ወሎ የተለያዩ አካባቢዎች ከባድ መሳሪያ የታገዘ ውጊያ መቀስቀሱ ተሰምቷል። የአገዛዝ ጦር በበኩሉ ባህር ዳር ከተማ ዙሪያ ከፋኖ ኃይሎች ጋር ውጊያ ማድረጉን አስታውቋል። በሌተራል ጄኔራል ብርሃኑ በቀለ የመራው ሰሜን ምራብ እዝ አመራሮች በኩላቸው በብዙ ችግሮች ምክንያት እየፈረስን አሳሳቢ ደረጃ ላይ ደርሰናል በሚል መገምገማቸው ለኢትዮኒውስ የረሰው መረጃ አጋልጧል። በዛሬው ሁለት ጥቅምት 272018 ዓም ከጠዋት ጀምሮ በምራብ ጎንደር ዞን መተማ ወረዳ በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ ሲያደርግ እንደሚገኝ የኢትዮ ኒውስ የፋኖ የመረጃ ምንጮች ተናግረዋል። ኢትዮጵያና ሱዳን በሚዋሰኑበት የመተማ ቀጠና ባለፉት ቀናት የነበረው ውጊያ ቆም ብሎ የነበረ ቢሆንም ዛሬ እንደገና ማገርሸቱን የታወቀው ዛሬ በመተማ ወረዳ ሽመልጋሪያና ጓንግ ከባድ ውጊያ መቀስቀሱ ሲታወቅ ከምዕራብ ጎንደር ዞን ዋና ከተማ ገንዳው አቅራቢያ ደግሞ የደፈጣ ጥቃት መከፈቱን የመረጃ ምንጮች ተናግረዋል። የአገዛዙ ጦር ከመተማ ዮሐንስ ከተማ ተነስቶ ጣሊያን ድልድይ በተባለ አካባቢ የጓንግ ወንዝ ለማቋረጥ ሲሞክር በፋኖ ያሉት ተኩስ ተከፍቶበት ውጊያ ተቀስቅሷል ነበርም። በጓንጎንዝ አካባቢው የተደረገው ውጊያ የአገዛዝ ጦር ከፍተኛ ጉዳት አስተናግዷል። እንዳሰበውም ጓንጎንዝ ሳይሻገር ወደ ኋላ ለመሸሽ ተገዷል ሲሉ የኢትዮ ኒውስ የፋኖ የመረጃ ምንጮች ተናግረዋል። በተመሳሳይ በዛሬ ሁለት ከጠዋት ጀምሮ መተማ ወረዳ ሽመልጋሪያ ከተማ አካባቢ በከባድ መሳሪያ የታገዘ ውጊያ ቀጥሏል ሲሉ ነው የመረጃ ምንጮች የተናገሩት። አገዛዙ ከጥቅምት 25 2018 ዓ ም ጀምሮ ከአርማጮ ቀጠና በርካታ ጦር ወደ መተማ ማንቀሳቀሱን መዘገባችን የሚታወስ ሲሆን ጦሩ ኢትዮጵያና ሱዳን የሚዋሰኑባቸው አካባቢዎች ፋኖ ለማስለቀቅ ውጊያ ከፍቷል። የፋኖ ኃይሎቹ በኩላቸው በአንደኛው አቅጣጫ የአገዛዝ ጦር ጓንግ ወንዝ ላይ ሳይሻገር በውጊያ መልሳቸው ሲታወቅ ሽመል ጋሪያ ላይ ደግሞ ከባድ ውጊያ እየተደረገ መቀጠሉ ነው የታወቀው። በወረዳው ሽመል ጋሪያ አካባቢ የተቀሰቀሰው ከባድ ውጊያ እየዘገባ እስከተጠናከረበት ጊዜ ድረስ የቀጠለ በመሆኑ በውጊያ የደረሰውን ጉዳት ለጊዜ በዝርዝር አልታወቀም ሲሉ የመረጃ ምንጮች አክለው ነግረውናል። በተያያዘም በዚህ መተማ ወረዳ የምራብ ጎንደር ዞን ዋና ከተማ በሆነችው ገንዳዋ ከተማ አቅራቢያ የደፈጣ ጥቃት ተፈጽሞ የአገዛዙ የሚኒ ትንሽ አባላት ተገድለዋል ተብሏል። በተመሳሳይ በዛሬ ጥቅምት 27 2018 ዓ.ም በሰሜን ወሎ ዞን መቄትና ግዳን ወረዳዎች አዲስ ውጊያ ተቀስቅሷል የተባለው በዞኑ በመቄት ወረዳ ገረግራ ከተማ አቅራቢያ በአገዛዝ ጦርና ፋኖ ኃይሎች መካከል ከጠዋት ጀምሮ ውጊያ እየተደረገ መሆኑን ነው የኢትዮኒውስ የፋኖ የመረጃ ምንጮች የተናገሩት። በቀጠናው ግዳን ወረዳ በከባድ መሳሪያ የታገዘ ውጊያ መቀስቀሱን የፋኖ ኃይሎችም ጨምሮ አስታውቋል። በዚህም በግዳን ወረዳ ሙጃ ከተማና ወንዳቸው የተባለ አካባቢ በውድድር መሳሪያ የታገዘ ውጊያ መቀጠሉን የተሰማው በመቄትና በግዳን ወረዳዎች በቀጠለ ውጊያ የዘገባ እስከተጠናከረበት ጊዜ ድረስ የደረሰው ጉዳትም አልታወቀም። በሌላ በኩል በተለያዩ የጎጃም አካባቢዎች ጽንፈኛ ያላቸውን ታጣቂዎች መግደሉን ባሳወቀበት መግለጫ የአገዛዝ ጦር ባህር ዳር ከተማ ዙሪያ ከፋኖ ኃይሎች ጋር ውጊያ ማድረጉን አምኗል። ከዚህም በባህር ዳር ዙሪያም የጎዲ ቀበሌ ውጊያ ማድረጉን አረጋግጧል። በተጨማሪም ከባህር ዳር ቅርብ ርቀት በምትገኘው ቅንባባ ኢየሱስ ቀበሌ ወታደራዊ እርምጃ ወሰድኩ ሲል በባህር ዳር ከተማ ዙሪያ ከፋኖ ኃይሎች ጋር ውጊያ ላይ መሆኑን አስታውቋል። በሌላ በሌላ በኩል ሌተናል ጄኔራል ብርሃኑ በቀለ የመራው የአገዛዝ ጦር ሰሜን ምራብ እዛ አመራሮች በብዙ ችግሮች ምክንያት እየፈረስን፣ አሳሳቢ ደረጃ ላይ ደርሰናል በሚል መገምገማቸው ለኢትዮ ኒውስ የርዕሰ መረጃ አጋልጧል። ጥቅምት 26 2018 ዓ.ም በሰሜን ምዕራብ እዝ ጠቅላይ መምሪያ መሰብሰቢያ አዳራሽ የተደረገው ስብሰባ መረጃ ለኢትዮ ኒውስ ሙሉ ለሙሉ ደርሷል። ሌትራል ጀኔራል ብርሃኑ በቀለ የመሩት የሰራዊቱ የግምገማና የውይይት መድረክ መረጃ እንዳመለከተው ያገዛዙ ጦር አሳሳቢ ደረጃ ላይ ነው ብሏል። የዙ አመራሮቹ በተገኙበት የግምገማና የውይይት መድረክ ላይ አመራሮቹ በሰራዊቱ ውስጥ መክዳት፣ ስርቆት፣ ስካር፣ በብሔር ልዩነት መተያየት፣ መረጃ አሳልፎ መስጠትና ሌሎች ችግሮች ምክንያት እየፈረሰ ነው፣ አሳሳቢ ደረጃ ላይ እንገኛለን ሲሉ ተደምጠዋል። የሰራዊቱ አዛዦች ጫት የሚቅሙና በዝርፊያ ላይ የተሰማሩ በመሆናቸው የሲቪል ዜጎችን መሳቂያ ሆነናል ሲሉም በግምገማቸው ላይ አንስተዋል። ጥያቄዎችን ለመመለስ በሚል ሰፊ ንግግር ያደረጉት የእዙ አዛዥ ሌትራል ጄኔራል ብርሃኑ በቀለ በኩላቸው የተነሱ ጥያቄዎችን በቀጥታ ከመመለስ ይልቅ ስለ ቀይ ባህር ኮሪደር ልማትና ህዳሴ ግድብ በሰፊው ሲናገሩ ተደምጠዋል። ብርሃኑ በቀለ ታዋቂ የተቃዋሙ ፖለቲካ አራማጆችን ስም በማንሳት ብሔራዊ ክደት የፈጸሙ ሲሉም ወንጅለዋል። አቶ ጃዋር መሐመድ ኮሪደርን ብልጭልጭ ብሎ በመጥራት አጣጥሏል። አቶ አንዳርጋቸው ውስጥ ጌ በሕዳሴ ግድብ መመረቅ ደስታ አልተሰማውም። ይህም ክህደት ነው። የኢንጂነር ይልቃል ጌትነትም ለኤርትራ ወግኗል። አቶ ልደቱ አያሌውም ለህዋት ይከራከራል በሚል በሰፊው ሲሆነጅሉ ለኢትዮ ኒውስ በደረሰው የድምፅ ቅጅ ላይ ይደመጣሉ። የፋኖ ኃይሎች ኦሮሞ ነጻነት ጦርን፣ ህዋት፣ እና ሌሎችን አነስተኛና ጥቃቅን አካላት ያሏቸውን ኃይሎቹ በአንድነት የሆነጀሉት የአገዛዙ ጦር ሰሜን ምዕራብ እዝ አዛዥ ሌተናል ጄኔራል ብርሃኑ በቀለም ግብጽ፣ ኤርትራና ሱዳን ደግሞ ታሪካዊ ጠላቶቻችን ናቸው ሲሉ ሃሎ ወያኔ ጥቃቅንና ነስተኞች አሉ። በየቦታው ምን እንደሚፈልጉ አይታወቅም። የቅማንት ጽንፈኛ አሁን አንድ ሰው ምን ያደርግ ነው የሚዋጋ? ምክንያቱም ተነግሮናል። ከግብጽ ከኤርትራ፣ ከወያኔ የተደገፈ ከዛ የተደገፈ ሰው ይገላል። ከዛ የቅማንት ማንነት ጥያቄ ላይ የሚዘፈረው ደግሞ ቅማንቶችን እንደዚህ ቻሌንጆች አሉ። ንቃተ ችግር በሶሳይቲ ውስጥ ማለት ባንዶቹ የታወቁ ናቸው። ባዳዎቹ ደግሞ ታሪክ ያጣራቶቻችን፣ ግብጽ እና ሱዳን እዚህ እኛ ውስጥ ሆኖ ለፋኖ ኦላና ህዋት እየደወለ መረጃ የሚሰጣለ ያሉት ሌተራል ጀራል ብርሃኑ በቀለም እዚህ ከምትሆኑ ለምን ዛሬውኑ ፋኖን ኦላን ወይም ህዋትን ሄዳችሁ አትቀላቀሉም? ሲሉም ለሰራዊቱ አባላት ንግግር ሲያደርጉ ተደምጠዋል። የሶማሊያ መከላከያ ሚኒስቴር ሚስጥራዊ በረራ ከሶማሊያ ግዛት ወደ ሱዳን መደረጉ ተረጋገጠ። የሶማሊያ መከላከያ ሚኒስትር አህመድ ሞ አሊ ፊቂ እንደገለጹት ከሆነ ከሰሜን ምስራቅ ፑንትላንድ የጦር መሳሪያ የጫነ የማንነቱ ያልታወቀ አውሮፕላን ትላንት ወደ ሱዳን ጉዞ አድርጓል። የባለስልጣኑ ማረጋገጫ የተሰማው በሱዳን የእርስ በርስ ጦርነት የአፍሪካ ቀንድ አካባቢ ሀገራት ጣልቃ ገብነት የሚለው ጥርጣሬ መወራት በጀመረበት ወቅት ነው። የሱዳን ወታደራዊ መንግስት ለፈጥኖ ደራሽ ኃይሉ ከውጭ የጦር መሳሪያ እየገባ ነው ማለት በተደጋጋሚ ሲከስ ቆይቷል። ፈቂ ለሶማሊያ ብሔራዊ የጸጥታ ምክር ቤት ባደረጉት ንግግር የቦሳሳ ወደ አውሮፕላን ማረፊያ ወደ ሱዳን የሚበሩ አውሮፕላኖች መናኸሪያ መሆኑን መናገራቸውን የግል የሆነው ካሲዳማ ድረገጽ ዘግቧል። ለሶማሊያ ሕዝብ ከቦሳሳ ተነስተው ወደ ሱዳን የሚጓዙ አውሮፕላኖች መኖራቸውን ለማረጋገጥ እንችላለን ያሉት የሶማሊያ መከላከያ ሚኒስቴር ሆኖም ግን ምን እንደሚጭኑና ተልኳቸው ምን እንደሆነ እንደማያውቁ መናገራቸውም ተጠቅሷል። ቀደም ሲል የሶማሊያ ውጭ ጉዳይ ሚኒስትር አብዱል ሰኢድ ሙሳ አሊ የከፊል ራስ ገዟ ፑንትላንድ ግዛት አስተዳዳሪ የቦሰሳን አውሮፕላን ማረፊያም የአረብ ኤምሬት እቃጫኛ አውሮፕላኖች ቋሚ ማረፊያ አድርጎታል ሲሉ መከሰሳቸውም ተገልጿል። የሱዳን ወታደራዊ መንግስት አረብ ኤምሬትስን የፈጥኖ ድራሽ ኃይሉን የጦር መሳሪያ ማቅረብ ይደግፋል ሲል በተደጋጋሚ ይከሳል። የአረብ ኤምሬት መንግስት በበኩሉ ክሱን ሲያጣጥል የቆየ ቢሆንም በአሁኑ ሰዓት በተለይም ደግሞ ሁለቱ ኃይሎች መካከል ሰላም ሰላም እንዲሰፍን እየሰራው ነው ባይ ነው። አረብ ምሬት በምስራቅ አፍሪካ በተለይም በአፍሪካ ቀንድ በኢትዮጵያ በሱዳንና በሌሎች ሀገራት ላይ የምታደርጋቸውን ወታደራዊ የጃዝ ውጊያዎች የቀጠለች ሲሆን የሱዳን ጦርነት አሁን ላይ በሰፊው የመታያ ሆኗል። በኢትዮጵያ ውስጥ ያለውን የእርስ በርስ ጦርነት የአብይ አህመድ አገዛዝን በመደገፍ በስፋት ድሮኖችንና ተኳሾችን እንዲሁም ከፍተኛ ገንዘብ በማቅረብ የተሳተፈች እንደሆነ ስትወነጀል ቆይታለች። አሁን ባለው በአማራ ክልል ጦርነትም ዋነኛ ተሳታፊ የሆኑት የብልጽግና አገዛዝ ወታደሮችና ጄኔራሎች ከአረብ ምሬት ቀጣ ግንኙነት ያላቸውና ድጋፊ የሚደረግላቸው ናቸው። ታዲያ አረብ ምሬት አሁን ላይ በሶማሊያ ወደ ሱዳን የሚደረጉ በረራዎችን እያፋጠነችና ና ለፈጥሮ ራሽ ካይሉ ከፍተኛ ተኳሾችን ጭምር እያቀረበች እንደሆነ ሲነገር ቆይቷል። የሻቢ አስተዳድር መሪ የሆኑት ኢሳያስ አፈወርቂም አረብ ምሬትን በተመሳይ ሱዳንን በማተራመስ ኢትዮጵያን በማተራመስና ና ቀጥሎም ደግሞ ኤርትራን በአብይ አህመድ በኩል አድርጎ በመውጋት እቅድ አላት በማለት ሲሆን እጅሉ መሰንበታቸው ይታውሳል። በሩሲያ እና ዩክሬን ጦርነት ቅጥረኛ ወታደራዊ ኃይሎችን ከተቀላቀሉ 17 ዜጎች የአደጋ ጊዜ ጥሪ እንደደረሰው የደቡብ አፍሪካ መንግስት አስታወቀ። ከ20 እስከ 39 ዓመት ይሆናሉ የተባሉ ደቡብ አፍሪካውያን በዩክሬን ጦርነት ክፉኛ በተጎዳው ዶንባስ ክልል ይገኛሉ ነው ያለው። የደቡብ አፍሪካ መንግስት ቃል አቀባይ እንዳሉት ሲሪል ራማፎሳ ወጣቶቹ ቅጥረኛ ወታደር ለመሆን እንዲመለመሉ የተደረጉበት ሁኔታ እንዲመረመር ትእዛዝ ሰጥተዋል። መግለጫው ደቡብ አፍሪካውያኑ የግጭት የትኛውም ወገን ወግነው እየተዋጉ እንደሆነ ግን አልጠቀሰም። በደቡብ አፍሪካ መንግስት ካልፈቀደው ውጭ እንደ ቅጥረኛ ወታደር ወይም ተዋጊ ለሌላ ሀገር መንግስት መዋጋት ህገወጥ ነው። ቢቢሲ የሀገሪቱ መንግስት ወጣቶች በሚያማለል የስራ ቅጥር ተታለው የቅጥር ውትድርና ኃይሉን እንደተቀላቀሉ ጠቅሶ ዘግቧል። ቃል አቀባይ ቪስተን ማግወይና አክለውም የደቡብ አፍሪካ መንግስት ተዋጊ ዜጎችን ለመመለስ የዲፕሎማሲ መንገዶችን ተጠቅሞ እየሰራ ነው ብለዋል። ቃል አቀባይ 16ቱ ቁጥረኛ ተዋጊዎች ከዋዙሉ ናታል አካባቢ ሲሆኑ አንዱ ደግሞ ከምስራቅ ኬፕ መሄዱን ጨምሮ ተናግረዋል። ፕሬዚዳንት ራማፎሳና የደቡብ አፍሪካ መንግስት ከውጭ ሀገር ወታደራዊ ተቋማት ጋር የሚሰሩ አካላት ወጣቶች ላይ የሚያደርጉትን ብዝበዛ ያወግዛሉ ብለዋል። በደቡብ አፍሪካ የስራ ጡጭ ቁጥር ከ30 ዓመቱ በላይ ሲሆን እነዚህ ከፍተኛ ቁጥር ያላቸው ወጣቶች ለአስተኛ የስራ ምልመላ ተጋላጭ መሆናቸውን ተንታኞች ሲያቀርቡ ቆይተዋል። ቢቢሲ ሩሲያ በአፍሪካ ያላት ተጽዕኖ ለማስፋት እየሰራች መሆኑን ማስረጃ አግኝቻለሁ ይላል። በምዕራብ አፍሪካ ይንቀሳቀስ የነበረው ዋግነር ቡድን መሪ ከተገደሉ በኋላ በሩሲያ መከላከያ ሚኒስቴር የመራ አፍሪካን ኮርፕስ የተሰኘ የቅጥረኛ ወታደራዊ ቡድን መሪ ለሙሉ ለሙሉ ተክቶታል ተብሏል። ባለፈው ነሐሴ የደቡብ አፍሪካ መንግስት ለወጣት ሴቶች በዋናነትም ወደ ሩሲያና ሌሎች የውጭ ሀገራት በማህበራዊ ትስስር ገጾች በሚደረጉ ስራ መልመላዎች ላይ ማስጠንቀቂያ ወጥቶላቸው ነበር። የቢቢሲ የምርመራ ዘገባ ወጣት ሴቶች ወደ ሩሲያ አልቡጋ ልዩ ልዩ የኢኮኖሚ ዞን ተወስደው ድሮን ፋብሪካ ውስጥ እንዲሰሩ መደረጉን አረጋግጫ አለው ብሏል። አንድ ሺ የጠጋሉ ተብሎ የሚገመጅ ሴቶች ከመላው አፍሪካ ና ደቡብ እስያ ተመልምለው በጦር መሳሪያ ፋብሪካ እንዲሰሩ ተደርገዋል። ባለፈው መስከረም የኬንያ መንግስት ሩሲያ ስራ እንቀጥራለን በሚል ግን ወደ ዩክሬን ሊዘዋውሩ የነበሩ ሀያ ሰዎችን አትርፊ ያለሁ ብሏል። ዩክሬን ከዚህ ቀደም የሶማሊያ ሴራሊዮን፣ ቶጎ፣ ኩባ ና ስሪላንካ የመሳሰሉ የበርካታ አገራት ዜጎች በጦር እስረኞች ማቆያ ይገኛሉ ብላለችም። ሀገሪቱ አፍሪካውያን ጨምሮ በጦርነት የሚዋጉ የውጭ ሀገር ዜጎች ለመመልመል ሙከራ ማድረጓን ተከትሎ ትችት ገጥማትም እንደነበር ቢቢሲ አስታውሷል። የተወዳችሁና የተከበራችሁ የትዩኒስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ ነው።